ሰላም ሰላም፣ እንዴት ናችሁ? ዶክተር ልሳወርቅ ሚኪያስ ነኝ። ይሄ ስለ ጤናችን የምንነጋገርበት የዩቲዩብ ቻናል ነው። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከዚህ በኋላ የምሰራቸውን ቪዲዮዎች እንዲደርሳችሁ ደግሞ የደውል ምልክቷን ይጫኑ። ከወደዳችሁት ላይክ አድርጉት። ለሌላ ሰው ደግሞ ሼር ማድረግ ከፈለጋችሁ የሼር ምልክቷን ነክታችሁ ለዘመድ ወዳጆች ማጋራት ትችላላችሁ። ዛሬ የምንነጋገረው ስለ ኩላሊት ጠጠር ምክንያቶቹ እና ሕክምናው ነው። አብራችን ይቆዩ። የኩላሊት ጠጠር እንግዲህ በጣም ኮመን የሆነ ወይም ደግሞ አብዛኛውን ጊዜ በሰዎች ዘንድ የሚከሰት ህመም ነው። እናም የተለያዩ ምክንያቶች አሉት። እንግዲህ የኩላሊት ጠጠር የሚከሰተው ከኩላሊት የላይኛው ክፍል ጀምሮ እስከ ታችኛው የሽንት ቧንቧ ድረስ ማለትም ከኩላሊት እስከ ፊኛ ያለው ዩሬተር ብለን የምንጠራው የሽንት ቧንቧ ክፍል ነው። እስከ ፊኛም ድረስ የኩላሊት ጠጠር ወይም ደግሞ የሽንት ቧንቧ ጠጠር ሊከሰት ይችላል። እንደ ምክንያት ከሚነሱት ነገሮች መካከል ዲሃይድሬሽን ወይም ደግሞ ከሰውነታችን ውስጥ የውሃ መጠን ማነስ ዋነኛው ምክንያት ነው እንግዲህ ከሙቀት ሀገር የሚኖሩ ሰዎችም አብዛኛውን ጊዜ ለዚህ ለኩላሊት ጠጠር የተጋለጡ ናቸው። ስለዚህ አብዛኛውን ጊዜ ለራሳችን ሃይድሬት ማድረግ፣ ውሃ መጠጣት፣ ሰውነታችን ውስጥ ያለውን የፈሳሽ ውሃ መጨመር ለዚህ መከላከያ መንገድ ሊሆን ይችላል። ሌላው ምክንያት ደግሞ ከፍተኛ ፕሮቲን ወይም ደግሞ ስኳር ያላቸውን ምግቦች አዘውትሮ መመገብ ለዚህ ለኩላሊት ጠጠር ያጋልጣል። ከመጠን ያለፈ ውፍረት ከምክንያቶቹ መሐል እንደ አንዱ ይነሳል። ከምልክቶቹ መካከል ደግሞ አብዛኛውን ሰዎች ላይ የሚታየው የሽንጥ አካባቢ ወይም ደግሞ በጀርባ ማለትም ከዋናው አከርከሪያችን እና በጎድን አጥንታችን በታች ያለው አካባቢ ማለትም እሱ የኩላሊት የምትገኝበት ክፍል ነው። እሱ አካባቢ ህመም መሰማት ነው። እንግዲህ ይህ ህመም እየመጣ ሄድ መለስ የሚል አይነት ህመም ሲሆን እረፍት የሚነሳ ህመም ነው እና አንዳንድ ጊዜ እግራችንም ድረስ ወደታች የመሄድ ባህሪ ሊኖረው ይችላል። ስለዚህ እንደዚህ አይነት ህመም ከምልክቶቹ ዋነኛው ነው። ደም የቀላቀለ ሽንት፣ ማቅለሽለሽ፣ እንዲሁም ማስመለስ ከምልክቶቹ የተወሰኑት መሆን ይችላሉ። እንግዲህ ይህ ህመም በወቅቱ ካልታከመ ተደጋጋሚ ለሆነ ለሽንት ኢንፌክሽን ሊያጋልጠን ይችላል። በተለይም ደግሞ የሽንት ቧንቧ መሄጃው ስለሚዘጋ ሽንት ወደኋላ ቢውልድ አፕ ያደርጋል። ፕሬሽሩ ግፊቱ፣ ወደኋላ ይጨምርና ኩላሊት ውስጥ ውሃ እንዲጠራቀም፣ ሽንት እንዲጠራቀም ያደርጋል። ይህም ለኩላሊት ኢንፌክሽን ብሎም ደግሞ ኩላሊት ውሃ ተጠራቅሞ ውሃ ቋጥሮ መጨረሻ ላይ ደግሞ ፌል እንዲያደርግ ምክንያት ሊሆን ይችላል። ከዚህ ከላይ ያነሳናቸውን ምልክቶች ሲያዩ ቶሎ ወደ ጤና ተቋም በመሄድ ተገቢውን የሆነ ሕክምናና ምርመራ ማድረግ ይጠቅማል። በተለይም ደግሞ በተጨማሪም ደግሞ ራስን ሃይድሬት ማድረግ ወይም ውሃ መጠጣት የሰውነት ውስጥ ያለውን የውሃ መጠን መጨመር ለኩላሊት ሕመም መከላከያ መንገድ ሊሆን ይችላል። ሌላው ደግሞ ስኳር የበዛባቸውንም እንዲሁም ደግሞ ፕሮቲን በጣም የበዛባቸው ምግቦችን በመቀነስ ለኩላሊት ጠጠር ራስን እንዳይጋለጡ ማድረግ ይቻላል።